አራዶቹ መንደር በመሃል ፒያሳ ሱቅ እየተሸጠ እንደሆነ ሰምተዋል። ሊያውም በቅናሽ በ900 ሺህ ብር ቅድመ ክፍያና በ39 ሚሊዮን ብር ሙሉ ክፍያ ጀምሮ በ18 ወራት የሚረከቧቸውን የንግድ ሱቆች ባለቤት ይሁኑ። ስንዶ በታላቅ ደስታ ነው በልዩ የገበያ ማዕከላችን ላይ ከግራውንድ እስከ አምስተኛ በመረጡት የካሬ አማራጭ ከ20 ካሬ ጀምሮ እስከ 100 ካሬ ድረስ ይዘንሎ ቀርበናል። በጎልደን ሞል እንደ ስሙ ወርቅ በሆነው ቦታ ላይ ያውም በአዲስ ከሚሰራው ግዙፉ የታክሲ ተርሚናል አጠገብ ሞቅ ያለ ሞል ላይ ደመቅ ያለ ሱቅ ይክፈቱ። ይሄ ሁሉ የሚገኘው እኛ ጋር በቴምር ሪል ስቴት ነው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉልን። ሰናይ ቆይታ ሰምታል። አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል። ለትንሣኤ ከህማማት እስከ ዳግማ ትንሣኤ ለ13 ቀናት ለእርገት በወርሃ ግንቦት ለስምንት ቀን በተመጣጣኝ ዋጋ ተመቻችቷል። የሰላም ሁኔታ አያሳስቦት። የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው። አፍሮሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሰራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን፣ እናስተናግዳለን። የእምነታችንን መጀመሪያ ቅዱሳት መካናቶች በዐይን እንደማየትና እንደመርገጥ ምን ደስ የሚያሰኝ ነገር ሊኖር። ለወላጅም ከዚህ የሚበልጥ ስጦታ የለም። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። አድራሻ ቦሌ ሞርኒንግ ስታር ሞለ ሁለተኛ ፎቅ። አሁኑኑ ስልክዎን አንስተው ይደውሉ 0988 18 1818። አይጠፋዎትም። በውጭ ለምትኖሩ በዋትሳፕ 0930 01 1998። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። አድማጮቻችን እንዴት አላችሁ? ያው ለካሜራው አዲስ ቢሆንም ከአለምነህ ጋር ካለን ቀረቤታ አንፃር ስለ አንዳንድ ነገሮችን ለመወያየት ስለ ስነ ልቦና እና ስለ ማህበራዊ ጉዳዮችን ለመነጋገር እዚህ ቦታ ተገኝቻለሁ። ያው አለምነህን በዜናው ብታውቁት ቢሆንም ካለው ሳይኮሎጂ እውቀት ጋር በተያያዘ አንዳንድ ሀሳቦችን እንድንወያይ ወደዚህ መጥቻለሁ። አለምነህ እንኳን ደህና ቆየኸኝ። እንኳን ደህና ቆየሽ። እሺ አለምነህ እኔ ለአንተ ላነሳልህ የምፈልገው ጥያቄ ካለን ቀረቤታ አንፃር ብዙ ጊዜ ስትናገራቸውን ከምሰማቸው ነገሮች የተወሰኑትን እስኪ እንደው እዚህ ወደ ሚዲያው ላይ ማብራሪያ ብትሰጥበት የሚል ነገር ነው። ያው ሀሳብ ነው። ሀሳቡ ደግሞ በሽታው ሊሆን ይችላል። በሽታው ቢያውቀው እንኳን ሊድን አይችልም። ምክንያቱም ሊድን ዘንድ ሞራል ካሬጅ ሊኖረው ስለሚገባ ትላለህ። ብዙ ጊዜ የማዳምጠውና የምሰማውም ነገር ስለሆነ እስኪ ይህንን ነገር ለአድማጮቻችን ከምን የተነሳ ነው ይህን ቃል በተደጋጋሚ ልታነሳው የምትችለው የሚለው ማብራሪያ በተሰጥበት ብዬ እላለሁ። ይሄ አሪፍ ጥያቄ ነው። የስነ ልቦና ጉዳይ ስናነሳ ብዙ ጊዜ ስነልቦና መማር፣ በስነ ልቦና መመረቅ አንድ ነገር ነው። ግን ስነ ልቦና ማለት ራስን ማወቅ ነው። ሁላችንም ስነ ልቦና አለን እና ለነገሮች የምንሰጠው ሪያክሽን ለነገሮች የሚኖረን አመለካከት ለነገሮች የሚኖረን አካሄድ በውስጣችን አይደለም፣ ውስጣችን ባመንበት፣ ውስጣችን በምናውቀው ነገር የተነሳ ነው። ስነልቦና ማለት ያ ነው። ለአንዱ በጎ መስሎ የሚታየው ነገር ለሌላው የሚያሸብረው፣ የሚፈራው ነገር ሊሆን ይችላል። ይሄ ውስጣችን ውስጥ የራሳችን ውስጠት ነው ማለት ነው። እንደው ለማሳያ ምን ማለት እንደሆነ በዚህ አነጋገር አንድ ምስት አደጋግ የሚያንስቸዋለሁ። በነገራችን ላይ እንትን የሚከታተሉ አንዲት ከዚህ ከስነልቦና ስራዎች ውስጥ አንዱ ነው። እና አንዲት ሴት አንቺን የመሰለ ሴት እንቁራሪት አትወድም፣ ሲምፕሊ አትወድም። እንቁራሪት ትፈራለች። እኔ አይጥ እንደምፈራ ማለት አይጣል። አንቺ ምን ትፈራለች? እና ያቺ ሴት እንቁራሪት ትፈራለች። ሰው አንድ ቀን ግቢዋ የምንድን ነው መዋኛ ቦታ ላይ የፈረንጅ ታሪክ ነው እና ቤቷ ነው ያለው ገብታ ያው እንትን ትላለች እና በአጋጣሚ ቤቷ ስለሆነ የቤቷ መዋኘት ስለሆነ ራቁቷን ነው የምታደርገው። ብታኛው የምታጸዳው፣ የምትንከባከበው የራሷ መዋኛ ነው እና እሷ የዋኘች ባለችበት ሰዓት አንዲት አነስተኛ እንቁላሊት ዘላ ገባች ውሃ ውስጥ። እሷ የዋኘች ነው ዘላ ስትገባ በምን መንገድ ልትደነግጥ እንግዲህ፣ አንቺን ራሱን አድርገች አስገቢው እኔ የምዋኝበት ውስጥ አይ ዘላ ገባች ማለት ውሃ ላልጠጣው ሉ ይችላሉ። ከዛ በኋላ እንኳ አይደለም መዋኘት ነው ምናገር በጣም ከዛ በእርግጋ ትወጣለች ማለት ነው። ሰው ባባትባት በር ይደረጋል። ከዛ ትታሰሳለች፣ ብዙ ነገር ይደረጋል እና ሴትዮዋ እንቁራሪቷ ሰውነት ውስጥ ገብታለች ብላ ምን እዛ በውስጥ ባለችበት ሰዓት ቀጥታ ገብታ ሰውነት ውስጥ ገብታለች። አሁን ይሄ አንድ ቀን ሁለት ቀን ዴቨሎፕ እያደረገ መጣ። ሁ ከባሏ ጋር ማለት ነው፣ አተኛም በተነጥላ ነው የምተኛው። እንትን ሆነች፣ ተደበረች። በቃ ኖርማሊ ፈክሽን ማድረግ አቃታት። እና ሁኔታው የበረታ ሲሄድ ቀጥታ ይዛት ሆስፒታል ሄደ። ሆስፒታል ይዛት ሄደ። ምንድነው ያው የእንቁራጅቷ ገባች ምና የሚለውን ነገር ስታደረግ እና ሐኪሞች ምንድ ማድረግ የሚችሉት አልትራሳውን ነው ሁሉ ነገር በሚደረጉ በኤክስሬ አደረጉ እና ይህ ለምንም ነገር ሰውነች ውስጥ ይገባ ነገር የለ እውነቱን እነጋገር ምን ለምኖ ባሎጂካል ይቻል ጉራጅ ሰውነች ሊገባ የሚችልበት እድል የላትም። በዚህ ልክ እንዴት ልትጠራጠር ቻለች ማለት እንቁራሪት ያው ትንሽ ገዘፍ ያለች ነገር ናት። ተለቅ ያላሉ አሉ ግን አነስ ያሉ እንቁራሪቶች አሉ የሚዘሉ እስቲል። ያቺም እንቁራሪት እሷ ሰውነቱ ውስጥ መግባት የምትችል አለች። ነገር ግን እሷ ምንድን ነው ያላት እንቁራሪቷ ላይ ፎቢያ አላት፣ ከባድ ፍራቻ አላት እና እሷ ግን ገብታለች ብለን የምታስበው እንኳን ድምጿ ይሰማኛል። ስለዚህ እነዚህ ዶክተሮች አርጉና ክሊን የሆነ የጤና ሰጧት፣ ማለት ነው ምንም ነገር የለም አሏት ማለት ነው። እያደርስ ሴትዮዋ እየባሰባት እየባሰባት፣ በእሷና በባሏ መካከል ያለው ግንኙነት ዘወር ውስጥ ደረጃ ደረሰ ማለት ነው። ስለዚህ ባልየውም የሚያደርገው እገዛ ኖ ታደርጋለች አይደል? ምናምን መጨረሻ ላይ እንግዲህ እንዲያደርሱ ነገር የኛ ህዝብ ወደ ጠበል ነው የሚወስድሽ። እና ጥሩ ነገር ነው ወደ ጠበል ስትሄጂ ከአንቺ በላይ የምታምኝበት እግዚአብሔር ነው፣ አድልም ጠበል ስጠመቂ። ስለዚህ አሁን የራስሽን ሀሳብ የመተካት አቅም አለው። ያንቺን ስጋት ነፃ የማድረግ አቅም አለው። ሰዎች ሴትዮ በዚህ ሁኔታ ውስጥ ስትሆን ባሏ አይኑ እያየ ሚስቱንና የልጆቹን እናት እያጣ ነው፣ ወይም ክሬዚ እየሆነች ነው ሴትዮ። እና ከብዙ ወራቶች ያልፋሉ በዚህ ሁኔታ እንደ ማንኛውም ሰው ስራዋ ትሄዳለች፣ ተመልሳ እንትን ትላለች፣ አቋርጣ ሁሉ ትመጣለች። እንትን እያለች ነው እንግዲህ ብዙ ነገር ይመጣ ነው። እንቁላልጣለች ማለት ነገር ሊመጣ ነው። ስለዚህ ሰውየው እንትን ሲል አንድ የታወቁ ሳይካትሪስት እንዳሉ እንትን ይላል ሰውየው። ስለዚህ ይህ ጉዳይ እሳቸው ጋር ወስዳት ይባላል እና እየሄደና ኬዙን ከነገራቸው በኋላ ይዛት ና ይላል እና ሚስትየዋ ትሄዳለች ማለት ነው እና ሚስትየዋ ትሄዳለች ከሄደች በኋላ እንደማንኛውም ዶክተር ችግሯን አዳምጡ ችግሯን አዳምጡ። እሷ ያለችው ካዳመጡ በኋላ ማዳመጫ አለ እሱ አዳመጡ። ሌሎችን ምርመራ አደረጉና ደ የተለያየ ሴትዮዋ ልትረዳችማች ካደረገች በኋላ ኦፕሬሽን በአስቸኳይ መግባት አለባት አሉት ሰውየውን እና ባልዩ መፈረም ነበረበት፣ ኦፕሬሽን እንድትገባ። እና እሷን ጠይቀዋታል ምን እንደተፈጠረ። ከዛ በኋላ ይቺ ሴት ኦፕሬሽን እንደገባች ነው የምነግርሽ። ኦፕሬሽን እንድትገባ ተደረገ። ከዛ ኦፕሬሽኑ ተካሄደ። ቀደዷት፣ ወዷት ተቀደደ። ተቀዶ ያው በማደንዘጃ ትሰፍ ያለሽ። ከዛ ከንትኑ ምንድን ነው የሚባለው ከማደንዘጃ ትወጫለሽ አይደለም? ወታ ወደ ክፍሏ እንደተመለሰች ዶክተሩ መጡ። ዶክተሩ መጡና እንዴት ነው ምናምንስ ዶክተር ትላች ነው አሏት። እና እዚህ ጋ በይሄ የለችም፣ ይህች ውሃ መያዣ ላስቲካቸው እነሱ እዛች ውስጥ ያቺ እሷ የዛን ቀን ዘላ የገባቸው አይነት እንቁራሪት ተመልጣ ትንሽ ከነንትኗ እዛ ጋ እንትኗዋለ እና ካልጋው ጃምፕ አርጋ መነሳት ነበር የፈለገችው፣ ነገር ግን አት ቆስላለች ተባለች ማለት ነው። ታሪኩን ለማሳጠር ይች ሴት ትፈወሰች፣ ጤናዋ ተመለሰ፣ ባሏ ትዳሩን አዳረ፣ ልጆቿም እናታቸውን እስከ መጨረሻ አገኙ ያገኙ። ይሄ ግን ባልየው ይዞት የሚሞተው ሚስጥሩ ነው። አሁን ይህንን ያነሳውልሽ ለምን ቅድም ያነሳውልሽ ጥያቄ አለ ሀሳባችን ሀሳባችን ወደፊት የሚተኩሰን እንደሆነ ሁሉ ሀሳባችን እንደ ምርግ የሚከብድን ነው። በህይወት አካሄዳችን ላይ ሀሳባችን ይህን ያህል ተጽዕኖ ያደርጋል። አሁን ፕራክቲካሊ ያየሽው እዚህ ሴት ማህፀን ውስጥ የገባ እንቁላሊት የለም። ይህንንም ዶክተሮች አረጋግጡ፣ ሳይንቲፊካሊ በተጨባጭ ኖ። ገብታለች ገብታለች አለች እሷ

እና ያንን አሳዩዋት ያቺ ሴት የልጆቿ እናት መሆን ቻለች ማለት ነው። ይሄ ባሏ ይዞት የሚሄድ ሚስጥር ነው። ስለዚህ አሁን ፕራክቲካሊ ሰውየው ኦፕሬት አድርገው ያወጡት ምኑን ነው? ኖ ሀሳቧን ከጭንቅላቷ ወጥተዋል። ያኛ ፊዚካል ነው። ሀሳባቸው ጭንቅላቷ ውስጥ፣ ሀሳቧ ውስጥ፣ ሆዷ ውስጥ ውንተን አለች። እንቁራሪት አለች። እንቁራሪት ስላለችም በዛው መጠን አትበላም አጠጣም ኖርማል ኢንፌክሽን ማድረግ አልቻለችም። ኖርማል አይደለች። ባች ችግሮች አሉ። አንድ ሰው ውስጥ እንቁራሪት ቢገባ ሊያደርስበት የሚችለውን አደጋ ሁሉ ሳፈር አድርጋለች። ስለዚህ ህመሙ ነበራት። እኛን ሳይካትሪስት የተለየ የሚያደርጋቸው ይህን ማወቃቸው ነው። እሷ ውስጥ ካለ እሷ ውስጥ ከጭንቅላት ሆዷ ውስጥ አይደለም ያለው። እኛ ሳይካትሪስት እንደተረዱት ጭንቅላቷ ውስጥ ነው። ስለዚህ ጭንቅላቷ ውስጥ ያለውን ነገር ለማውጣት ሆዷን ኦፕሬሽን ማድረግ አለብኝ፣ ደግሞ ማብሰስ አለብኝ፣ ትንሽ መተርተር አለብኝ። አንድ እያችን ሴት አዳኗት ማለት ነው። ይሄ አንዱ ሀሳብ ሀሳብ የሚለውን ለመግለጽ ነው። አሁን ላይ ሰምተሽ ከሆነ ሰው ሀሳብ ነው የራሱ ሀሳብ ነው። እና የራሱ ሀሳብ ሲሆን ለነገሮች፣ ለህይወት፣ ለማንኛውም ነገር ያለው አመለካከት እሱን የፈጠረው አካባቢ፣ እሱን የፈጠረው ቤተሰብ፣ ዙሪያ ገባው በተለያየ ነገር ያገኛቸው ነገሮች እሱ ላይ የሚያሳድሩበት ተጽዕኖ አለ። ሰምተዋል አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል። ለትንሣኤ ከህማማት እስከ ዳግማ ትንሣኤ ለ13 ቀናት ለእርገት በወርሃ ግንቦት ለ8 ቀን በተመጣጣኝ ዋጋ ተመቻችቷል። የሰላም ሁኔታ አያሳስበው። የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው። አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሰራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን፣ እናስተናግዳለን። የእምነታችንን መጀመሪያ ቅዱሳት መካናቶች በዐይን እንደ ማየትና እንደ መርገጥ ምን ደስ የሚያሰኝ ነገር ሊኖር? ለወላጅም ከዚህ የሚበልጥ ስጦታ የለም። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል አድራሻ ቦሌ ሞርኒንግ ስታር ሞል ሁለተኛ ፎቅ። አሁኑኑ ስልክዎን አንስተው ይደውሉ፣ 0988 18 1818። አይጠፋዎትም። በውጭ ለምትኖሩ በዋትሳፕ 0930 01 1998። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል ባራዶቹ መንደር በመሃል ፒያሳ ሱቅ እየተሸጠ እንደሆነ ሰምተዋል? ሊያውም በቅናሽ በ900 ሺህ ብር ቅድመ ክፍያና በ39 ሚሊዮን ብር ሙሉ ክፍያ ጀምሮ በ18 ወራት የሚረከቧቸውን የንግድ ሱቆች ባለቤት ይሁኑ ስንሎ በታላቅ ደስታ ነው። በልዩ የገበያ ማዕከላችን ላይ ከግራውንድ እስከ አምስተኛ በመረጡት የካሬ አማራጭ ከ20 ካሬ ጀምሮ እስከ መቶ ካሬ ድረስ ይዘንሎ ቀርበናል። በጎልደን ሞል እንደ ስሙ ወርቅ በሆነው ቦታ ላይ ያውም በአዲስ ከሚሰራው ግዙፉ የታክሲ ተርሚናል አጠገብ ሞቅ ያለ ሞል ላይ ደመቅ ያለ ሱቅ ይክፈቱ። ይሄ ሁሉ የሚገኘው እኛ ጋር በቴምር ሪል ስቴት ነው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉልን። ሰና አይ ቆይታ እና ለማሳረጊያ አንድ ምሳሌ ሰጥቼሽ ይህ ጥያቄ ለመመለስ እንደመለስኩት ተስፋ አደርጋለሁ። ስሙን አልጠቅስም ግን በተጨባጭ የሆነ አንድ ሀብታም ነው እና የአባ ሀብታም ኬንያ ሀገር ይሄዳል። ብዙ እንትን ያየ ሰው ነው። ሀብታም ነው በጣም። ሰው አንድ ቀን ምሳይ ጋብሰኛል ማለት ቤቱ ያው እንደኛ አይነት ደግሞ ማስታወቂያ ሰሪ ስራ ተገኘ በሚል ነው የሚሄደው። ስለዚህ በዛ መንፈስ ሄድኩት ስናወራ ምን ምናለ ከበላውል ወደዚህ አረፍንንትን ያል እንዲ አንድ ጥያቄ እናንተ ጋዜጠኞች የማደርስበት ቦታ የለም ሀሳባችሁ ጥሩ ነው ብሰው ስለምሰሙ እንድታማክረኝ ነው አለኝ። ምን አልኩት

እንዳይ እንኳን ድራፍት ላይ ምናልባት ተጠጡ ጃምቦ ነው የሚጠጣው። በኋላ በጣም በነሱ መካከል በጣም ሚሊዮነር ምናምን ነው ግን እንደዚህ ብይ ነው። ማነው የሚጨብጠን? ከዚህ አንፃር ምን ትመክረኛለህ አለ።

ብሎ ብሏለኝ። እና በወቅቱ ምንድን ነው ያልኩት ሰው ትክክለኛ ሰው አልመረትክም፣ እንደማከረ ትክክለኛ ሰው አልመረትክም። ምክንያቱም ለእኔ አንተ የሮቅ ግብነ፣ አሁን እዚህ ላይ ሆነ የአንተን ችግር ነው የመረዳት አልችልም። ኮምፕሊት ረዳ አልችልም። ያለኝ ሁኔታ አይፈቅድም። እና አሁን ለእኔ በቃ መጅቶ በነጋ ቁጥር ተመስገን ማለት ያለብህ ሰው ነው እና እኔ አሁን ከዚህ ሁሉ ሀብትን ምን አድርገህ አሜሪካ ሄዳለህ፣ በማለት ነው ይህን ያልኩት። ሶ ኦብቪየስሊ ማን ነው ያጭማድለኝ አለ ማን ይመስልሻል እየሰማን እያየን እንደ ወይም ደግሞ ካልቸር ራሱ ካልቸራችን ዲፋይን ያደርገናል። ይዘን ቤተሰባችን ውስጥ ይዘን የቤተሰባችን አስተዳደር ከጎረቤታችን ጋር ያለው ኢንተራክሽን ዙሪያችን፣ እነዚህ ወይም ደግሞ ባህላችን እንደዚህ ተጽዕኖ ሊያደርግ ይችላል። እሱ አሁን እዛ ቁጭ ብሎ በጣም በማንኛው መመዘኛ በእኛ አይን የተሟላለት እግዚአብሔር እንደው የባረከው ሰው ነው ብለን ነው የምንደመድመው። እንዴት ግን በኬንያ ማናቸውም የእሱ እንትን በሌላቸው ሰዎች ግን ሲቀመጡ፣ ሲሄዱ፣ ሲያወሩ፣ ሲጫወቱ፣ ሲስቁ ትብለሻል። ለምሳሌ አንዳንድ ዘፋኞች ለምሳሌ ዘፈን የውጭ ዘፋኞችን አይታቸዋል፣ የዘፈን የዜማ ሁኔታ አፋቸውን እንዲከፍቱ ያስገዳቸዋል። እና ለምሳሌ የአፋ አከፋፈታቸው ብዙዎቹን እኔ ባደኩበት ማህበረሰብ ይከብዳልም እንግሊዛን ያላፋቸው ለምን ይከብታሉ? የምትይበት ነገር አለ። ገባሽ ተረትሽኛል ወይ? አሁን ምሳሌ አንዳንዴ ድሮ እኔ እንኳ በማየው ሴት ልጅ ውሃ ሺ ጊዜ ቢጠማሽ ርወጣሽ፣ በኛ ደረጃ ማለት ውሃ ከስራ ወይም ቅድታ አድርገሽ ነው የምጠጭ። አሁን እንደጠማሽ እንዲመጠሽ እንዲመጠጭ አሁን ትቆጣ ልችና በጣም እና ቁጭ ተብሎ ሲምን ነገሮች አሉ። ተመልከች እንግዲህ አሁን ምናልባት ይሄ ለምሳሌ ኬንያኖች ጋር እንደ ካልቸር የሌለ ነገር ነው ብለን ብናሰብ፣ ሁለተኛ እንትን እንዴት ነው የሚባለው? ረ እንደሱ እንዲ ምንላቸው ነገሮች አሉ። ሰው ለጊዜው ሰውዬ የሆነ የካልቸራል ግጭት ነው የደረሰበት። እና ሰውን የሚያንቀሳቅሰው ነገር ከውስጡ የሚያንቀሳቅሰው ሞተር ሀሳቡ የራሱ ሐሳብና ለዓለም ያለው አመለካከት ፈሪ የሚያደርገው ክፉ የሚያደርገው ተጠራጣሪ የሚያደርገው ጀግና የሚያደርገው እንደዚህ ነው። እና እንደዚህ ነገሮች እንለውጥ ብለን እንኳ ብናስብ ቀድም ያልኩሽ ሞራል ካሬጅ የሚባል ነገር አለ። ብዙ ሰዎች ችግሬ ብለው የስነ ልቦና ችግሬ ብለው ራሳቸው የተለትሉታል። ችግራቸውን ቢያውቁም ችግርን ማወቅ አያድንም። መፍትሄውን ለማድረግ መፍትሄው ነው የምትይውን ነገር መሄድ ዎክ ማድረግ አለብሽ። ያን ያንን መፍትሄ ነው ያልሽውን ነገር ለማድረግ የራስሽ ጽናት የራስሽ ብቃት ወድቆ መነሳት አስፈላጊ ነው። ይህንን አምነሽበት እንድትቀጥ የሚያደርግሽ ሞራል ካሬጅ ነው የሚባለው። የእንትን ምንድን ነው? አንዳንዴ ችግሩንም እያወቅ ይሄ እኮ ነው የእኔ ችግር እንዲላላል ስለዚህ ምን ይሆን ችግር እኮ ይሄን ማድረግ ይኮ ነው እንደዚህ እኮ መሆኔ ነው። ልክ ነሽ። እና ምን ይሆን እንደዚህ ማድረግ የሌለብኝ ያለ በጓሄድ አሁን ይሄ ነው መፍትሄው ግን አንድ ሁለት ለመሄድ እንደሞከርሽ ይደክምሻል። የሞራል ካሬጅ ከሌለሽ በቃ ይፈልግ ሆን ገባሽ። ምክንያቱም ያን ጠቃል አሁን ለምሳሌ የክብደት ማለት ነው። ይህን ክብደት ለማቅለል የላሉ ሰዎች ከዚህ ክብደት ለመቀላቀል አትብላ፣ ቁርስ ብቻ ብላ፣ ዳይት እንደዚህ እንደዚህ እንደዚህ ዲቴል ይሰጡሻል። ከዛ በኋላ በቀን እንትን አድርግ አይዶ ብልይዛት ግልጽ ጥዋት ተነስቶ ይሄን ማድረግ አንዱ ሁለት ሶስት የትሞክሉና አችል አንዳንድ ሰው ሊያስ ይችላል። የቻለ ያንን በማድረግ የቻለ ክብደቱ ይቀንሳል፣ ሰውነቱ ይሸናቀጣል፣ ረጅም ዕድሜም ይኖራል። እንግዲህ ይሄን ለማድረግ የሞራል ብርታቱ የሌለው ሰው ማድረግ እንዳለበት ቢያውቅም በራሱ ስንፈት ያው ዕድሜ ያጥራል ማለት ነው። በአጠቃላይ ይሄንን ነው ሰው ሀሳብ ነው የሚለው አባባል ይሄ ነው ሰው ሀሳቡን ነው የሚመስለው። እና እንዳንዴ ደግሞ መጥፎ ሀሳብ እንደ ምርግ ጭንቀላሶ ላይ ሊከብድዎ ይችላል። ጥሩ ሀሳብ ደግሞ ዝም ብሎ እንደ ጦጣ ሊያዘለው ይችላል። ክፉ ነገር የማያይ አደጋ ማያይ፣ የፈለገውን ለማግኘት የማይፈራ የማይተባ፣ ፖዚቲቭ ሆኖ ሁሉ ነገር ይሆንልኛል፣ አለም ሁሉ ይወደኛል፣ አለም ሁሉ ለኔ ነው ብሎ የሚንቀሳቀስ አለ። አንቺ ገርምች እስክታዩ ድረስ እንዲሁም መናሽ እየወሰደ ነው የሚያስብልሽ። ማለት ያ እንግዲህ ውስጡ ያለው የሚያንቀሳቀሰው ሀሳብ ነው፣ ያ የተሰራበት ነገር ነው። አይ ቲንክ የዛሬውን ጥያቄ እንግዲህ ተመለሰም አልተመለሰም ሳምንት ተመለሰች ትመጫለች ብዬ ተስፋ አደርጋለሁ። በሚገባ እናመሰግናለን። ቀጣይ በእንደዚህ አይነት ሀሳቦች፣ በማህበራዊ ውይይቶች፣ በሳይኮሎጂ በተለያዩ ሀሳቦች ተመልሰን እንመጣለን። በተጨማሪም ደግሞ እኔ አለም ነዋሴን እንድጠይቅላችሁ የምትፈልጉት ጥያቄ ካለ በኮሜንት ላይ ጻፉልኝ። አመሰግናለሁ። ባራዶቹ መንደር በመሃል ፒያሳ ሱቅ እየተሸጠ እንደሆነ ሰምተዋል። ሊያውም በቅናሽ በ900 ሺ ብር ቅድመ ክፍያና በ39 ሚሊዮን ብር ሙሉ ክፍያ ጀምሮ በ18 ወራት የሚረከቧቸውን የንግድ ሱቆች ባለቤት ይሁኑ ስንሎ በታላቅ ደስታ ነው። በልዩ የገበያ ማዕከላችን ላይ ከግራውንድ እስከ አምስተኛ በመረጡት የካሬ አማራጭ ከ20 ካሬ ጀምሮ እስከ መቶ ካሬ ድረስ ይዘንሎ ቀርበናል። በጎልደን ሞል እንደ ስሙ ወርቅ በሆነው ቦታ ላይ ያውም በአዲስ ከሚሰራው ግዙፉ የታክሲ ተርሚናል አጠገብ ሞቅ ያለ ሞል ላይ ደመቅ ያለ ሱቅ ይክፈቱ። ይሄ ሁሉ የሚገኘው እኛ ጋር በቴምር ሪል ስቴት ነው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉልን፣ ሰናል ዜናዊ ቆይታ ሰምተዋል። አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል። ለትንሣኤ ከህማማት እስከ ዳግማ ትንሣኤ ለ13 ቀናት፣ ለእርገት በወረሃ ግንቦት ለ8 ቀን በተመጣጣኝ ዋጋ ተመቻችተዋል። የሰላም ሁኔታ አያሳስቦ የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው። አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሠራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን፣ እናስተናግዳለን። የእምነታችንን መጀመሪያ ቅዱሳት መካናቶች በዐይን እንደ ማየትና እንደ መርገጥ ምን ደስ የሚያሰኝ ነገር ሊኖር ለወላጅም ከዚህ የሚበልጥ ስጦታ የለም። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል አድራሻ ቦሌ ሞርኒንግ ስታር ሞል ሁለተኛ ፎቅ። አሁኑኑ ስልኮን አንስተው ይደውሉ። 0988 1818 18 አይጠፋዎትም። በውጭ ለምትኖሩ በዋትሳፕ 0930 01 1998 አፍሮ ሆሊላንድ አስጎብኝና የጉዞ ወኪል